እልል ይዛችሁ ይችላል እልል ልትፎካከሩ ትችላላችሁ ምናምን እንጂ በጓደኞቻችሁ አትቀሩም። ሰርጀሪ እስካሁን ድረስ ታያችሁ። አክሰንት ራሱ አብሮ ተቀየረ። እሺ

እያልኩሽ ያለው ስሚ፣ ተነጋግረን እንደዚህ ጫዋታ ተጫዋታ እንወጣለን በባ ው በ ያላ

ከኪዲ ጋር ሊታረቁ ነው። እንደሚታረቁ ነግሬያችሁ አልነበር እንዴ? ገሽ ምን ዳርዳር አስኪዳቸው አካቸው እንደሚታረቁ ነግሬያችሁ አልነበር እንዴ? እንደሚታረቁ ኔ ነግሬያችሁ አልነበር እንዴ? ምድራው መታችሁ። ከኪዲ ጋር ሊታረቁ ነው። እንደ አዲስ የምትጠይቁኝ እኔ ለለ ነገርኳችሁ ማሬ

ልጅ ትናንትና ሪካርድ እያረኩ ስልኬ ተለት ብዙ ቦታ ሼር አርጎብኛል ችግር የለውም መቀቀራ ኧረ ችግር የለውም

ልክ አገሩን እንደሚወድ ኢትዮጵያን እንደሚወድ አድርጉ ምናምን ሙድ ሲይዙ ምናምን ያስቀኛል።